በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ሥር የሚገኘው የጀሞ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ላለፉት ዓመታት እያስገነባ የሚገኘውን ህንፃ ቤተክርስቲያን ለማጠናቀቅ በሃርመኒ ሆቴል የገቢ ማሰባሰቢያ መርሐ ግብር መጋቢት 17 ቀን 2017 ዓ.ም ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀጳጳስ፣ የአድባራትና ገዳማት አስተዳዳሪዎች መምህራንና ዘማሪያን ጥሪ የተደረገላቸው እንግዶች እንዲሁም የኪነ ጥበብ ባለሙያዎች በተገኙበት ተካሂዷል። የምዕራብ ሐረርጌ ሀገረ ስብከት ሊቀጳጳስ ብፁዕ አቡነ እንጦንስ እግዚአብሔር የሚወደው ሰው በደስታ የሚሰጥ ነው በማለት አባታዊ መልእክታቸውን አስተላልፈዋል። እግዚአብሔር የሚወደው በደስታ የሚሰጠው ሰው ስለሆነ እያንዳንዱ መስጠት የሚፈልገው ሁሉ በልቡ ፈቅዶ ይስጥ እንጂ እየተጸጸተ ወይም በግዴታ አይስጥ። ወደን ነው የምንሰጠው። ለጽድቅ ስለሆነ ነው፣ ለመንግስተ ሰማያት ስለሆነ፣ ክብር ለምናገኝበት ስለሆነ ነው። ክብር በምድር ክብር በሰማይ። ዛሬ በዚሁ ቤተ ክርስቲያን ስንሰራ በወዳኛው በአጸደ ንብስ እግዚአብሔር ሰራች የሆነው ዘይ ገብረ ደሰው የእግዚአብሔር መንግስት እንወርስበታለን። ስለዚህ ይሄ ቤተ ክርስቲያን ሁላችሁ ተረባርባችሁ በውጭም በውስጥም ያለ ነው፣ የቅዱስ ገብርኤል ወዳጆች እጃችን ዘርግተን ቶሎ እንዲያልቅ ማድረግ ያስፈልጋል። የደብሩ አስተዳዳሪ መጋቤ ሐዲስ ስለ አይከ ማርያም ተስፋዬ ስለ ደብሩ አመሰራረትና ስለ ተካሄደው የገቢ ማሰባሰቢያ መርሐ ግብር ምን እንደነበር ገልጸውልናል። ጀሞ ሶስት ደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን በ2008 ላይ በቅዱስ አባታችን በአቡነ ማትያስ መሠረት ድንጋይ ተቀምጦ በመካከል ላይ የተወሰነ መሰራት ቁሞ ስለነበረ በ2014 ጀምሮ ግን 2800 ካሬ ላይ ያረፈ ግዙፍ ህንፃ ነው። ግራውንድ ወደ 1500 የሚሆን ግራውንድ ያለው ህንፃ ነው። አሁን ግራውንዱን ሁሉ ስላብ ተሞልቶ ወደ መቶ ሁለት ኮለኖች ቁመው ቢም ታስሮ አሁን የጣራ ስራ ማለትም የጉልላት ስራ ላይ ነው ያለ ነው። ባለ አምስት ጉልላት ግዙፍ የሆነ ህንፃ ነው። አሁን ትልቁን ጉልላት እየሰራን ያለንበት ሰዓት ላይ ነው ያለ ነው። የዛሬው ባህርመኒ ሆቴል በቀጥታ ስርጭት የገቢ ማሰባሰቢያ ፕሮግራም ዋናው ትልቁ ዓላማ ዛሬ በሚሰበሰበውና ና በሚገኘው ቤተ ክርስቲያኑ ይጠናቀቃል ሳይሆን በዚያ በአካባቢው ላይ የነበረውን ጫና ሌላው ሰው ደግሞ እንዲያውቀው በሀገር ውስጥም በሀገር ውጭም ያሉ መላ ኦርቶዶክሳውያን የራሳቸው እንዲያደርጉት የማስታወቅ ስራ ነው። ምክንያቱም ህንፃው ግዙፍ ስለሆነ በአካባቢው መናን ተሰርቶ መጠናቀቅ ስለማይችል ሁሉም ሰው በሀገር ውስጥም በሀገር ውጭም ያሉ ኦርቶዶክሳውያን እንዲሳተፉበት ጥሪ ማድረግ ስለሆነ፣ አሁን በቀጥታ ስርጭቱም ደግሞ ከሀገር ውስጥም ከሀገር ውጭም ያሉት የበኩላቸውን ድጋፍና አስተዋጽኦ አድርገዋል። ትልቅ መነሳሳትና የኔነት ስሜት የተፈጠረበት ፕሮግራም ስለሆነ እግዚአብሔርን አመስግነንበታል። መጋቤ ሐዲስ ለአከ ማርያም ተስፋዬ የቀጥታ ስርጭት የገቢ ማሰባሰቢያ መርሐ ግብሩ ጥሩ እንደነበር ገልጸው ለደብሩ ህንፃ ቤተክርስቲያን ማስፈጸሚያ ስለተደረገላቸው ድጋፍ አመስግነዋል። ዛሬ በቀጥታ ስርጭት የገቢ ማሰባሰቢያ መርሐ ግብር ከሀገር ውስጥ ያሉ በአካባቢው ያሉ ማኅበረ ምዕመናን እንቅልፋቸውን ሳይተኙ እኛ እዚህ ቁጭ ብለን ፕሮግራሙን ስናደርግ እየደወሉ ሲያበረታቱ ገንዘባቸውን ሲለግሱ ለነበሩት ለአካባቢው ምዕመናን እንደገና ደግሞ ለአካባቢው ደግሞ ሕንፃውን እያሰሩ ያሉ ኮሚቴዎች ከሀገር ውጭ ያሉ ደግሞ የቆሞስ የደብራችን ስብከተ ወንጌል ኃላፊ አባ ሙሴ ወዳጆች ደግሞ ዶሙ ረዣዥም ስለሆነ እሱ ያለ ማሽን መሙላት ስለማይቻል እሱን የሚሞላበትን በዛሬው ዕለትም አግኝተናል። እንደገና ደግሞ በዩሮም በዶላርም ቃል የገቡልን ሰዎች አሉ። መንበሩ ትልልቅ መንበር ባለ ሶስት መንበር ቤተ መቅደስ ነው። ከሶስቱ መንበር ሁለቱን መንበር የሚገዛልን ሰው ሁሉ አግኝተናል። ይሄ ሁሉ ደግሞ የሆነው ከውጭ ነው። ከአገልጋይ አንድ መምህር ምስክር የደብራችን የንብረት ክፍል ኃላፊ የነበሩ አንድ መንበር ችለውናል። እንዲሁ ደግሞ ወለተ ሰማይት የሚባሉም ከሀገር ውጭ የሚኖሩ ከዋሽንግተን እሳቸውም አንዱን ትልቁ መንበር ችለውልናል። ሌላው ደግሞ በዚሁ ማመስገን የምፈልገው የኔታ ሀፍተ ማርያም የሚባሉ የኮተቤ ደብረ ልውል ዳግማዊ ቁልቢ ቅዱስ ገብርኤል ቤተ ክርስቲያን የድጓ መምህር ናቸው። ሁላችንንም አስተምረው ለዚህ ቁም ነገር ያበቁን መምህራችን ናቸው። እነሱም እስከ ቤተሰባቸው ደግሞ ከ500 ዶላር በላይ ድጋፍ አድርገዋል። ልሳነ ክርስቶስ መምህር ጳውሎስ መልካ ሥላሴ በመርሃ ግብሩ ላይ ለበጎ ነገር አትቀደሙ በማለት መልእክታቸውን አስተላልፈዋል። ለበጎ ነገር ተቀድመናል። ደጃችን ላይ ያለው መቅደስ መስራት አቅቶን ከሌላ አካባቢ ከሌላ ሃይማኖት የመጣ ሰው ይህንን ትልቅ ነገር ሸፈነ ሲባል ቆመን ስናጨበጭብ እንታያለን። በመቀደማችን እንኳን አይቆጨንም። ይሄ ሰው ግን ይቆጨው ነበር። ደዌ ነው ለበጎ ነገር መቀደም። አትቀደሙ ጥሩ ነገር ለመስራት። ባይድ ቅድመኒ ወሪደ ውሶ በመጻን እኔ ገና ሳቃስት ልስጥ አልስት ልመጽውት አልመጽውት እንደው ጣራውን ልግዛ ሲሚንቶውን እያኩስ መርት አንዱ መቶ መኪና ሙሉ አራግፎ ይቀድመኛል። ሞልቶ አልባላለሁ ከዚህ ይሰውረን መድኃኔ ዓለም። የእግዚአብሔር ቤት የሚሰራው በተመረጡ ሰዎች ነው። ተጠርተህ ቆመ ተመልካች ከመሆን መድኃኔ ዓለም ይጠብቀን። መርሐ ግብሩ በስብከተ ወንጌልና በዝማሬ አገልግሎት እስከ ሌሊት አስር ሰዓት ድረስ በመካሄድ ተጠናቋል። አሁን በምን በምን